አሰላሙ አሌይኩም ወረህመቱላሂ ወበረካቱህ ድርት ከባራቸው የሸቃላ ሚዲያ ቤተሰቦች ኬፍኮም ሹ አክባር ኮም ከነጋ ሁሉ አማን ሁሉ ሰላም ነው ዛሬ ደግሞ በፊት ላይ የሰራሁላችሁ ስለ ድብቅ አርባ ካሜራዎች ነበረ ግን አሁን ላይ ደግሞ አዲስ የመጡ ካሜራዎች አሉና የተወሰኑትን ይዤላችሁ መጥቻለሁ ብዙዎቹ እስኪ ስሪልን አዲስ ካሜራዎች ምን ያህል አለ ምናምን ትሉኛላችሁ ዛሬ ግን ይዤ የመጣው በጣም ድብቆች ናቸው። እሱንና ሞጀሰስ ማለትም በድምፅ ብቻ እንዴት እንደሚከታተሏችሁ እሱን እሱን አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደርጋችሁ መልካም የስራ ዘመን ይሁንላችሁ። መዳብ የምታናድዳችሁ ደግሞ ትዕግስት ይኖራችሁ ታገሱ። የሀገር ልጆች በጣም መታጋሽ መሆን አለባችሁ። አንዳንድ ጊዜ በትናንሽ ነገር ላይ ቢሮ ብሄድ ቢሮ ብሄድ ትላላችሁ የብዙ ጥያቄ ነው። የባሳለው አላችሁበት ላይ ጠንከርም ስትሉ የሚቀየር ጊዜ ይመጣል። መዳም ስትለምዳችሁ ጸባዋ ይስተካከላል። አሁን ለመጀመሪያ ጊዜ ስትገቡ አይነት ሽላፈር ያሉች ሁሉ በኋላ ላይ ይተሻሻሉ ይሄዳሉ። ነገር ግን ስራችሁ በጣም አስቀያሚ ምናምን ከሆነ እራሳችሁ ነፍሳችሁ የማትፈቅደውን ነገር ራሳችሁን አታስገድዱት። ያኔ መቀየር ይቻላል። በዛ ሁኔታ ላይ ሞክሩ። ለማናም ወደ ቪዲዮ ከመግባታችሁ በፊት ላይ ካርጎ ብስምላ ሰሉ አለነቢ እንግዲህ የመጀመሪያ ቪዲዮ እና ያለን የሀገር ልጆች ሹፉ። አሁን እዚህ ጋር የህፃናት ልጆች አረብያ ከግሩ ላይ ውጭ ራሱ ስትሄዱ አስባችሁታል። እና ፊሾች ላይ ምናምን እንደት እንደሚለጥፉ ነው የሚያሳየው። ምን ያህል ትንሽ እንደሆነች እኔ ይችን ክላሴ ቢያደርጉት ፈልጌም እንትን አለው። ነገር ግን የምትሰሩት ማንን ነው መሰራት ወረቢ መዳብ እየሽ ካሜራ ታርቅ። አሁን ላይ እየፈራሁት ያለሁት ምን እንደታቃላቸው መዳብ የምታደርገውን አይደለም። ሸባብ ልጆች መዳም ቤት ካሉ ሸባቦቹ ከስልካቸው ጋር ምናምን ለማየት የማይጓጉት ነገር የለምና በሶስት የተጠመዱ ሸባቦችም አሉ። ወላጆቻቸው ሳያውቁና የእኛን ቪዲዮ ወስደው ለሌላ በመሸጥ ለሌላ በማሳየት፣ እኔ ይህን ነው እየፈራሁ ያለሁት። የሀገር ልጆች ወረቢ እኔ ቢያው ማፊ ሙሽክላ፣ መዳምቲ ማፊ ሙሽክላ፣ ችግር የለብኝም ከመዳም ነው። ግን መዳም ረስታ ወይም ደግሞ ያ ቤት ኪራይ ሆኖ ተከራይታ ቤቱን ለቃ ብትሄድ፣ እዛ የገባው ሰው ሌላ መስር ምናምን ደዛ ነገር ቢያገኙት አስቡት እኔ ይሄ ይሄ ነገር እያስፈራ ነው ያለው። ሁለተኛ ላይ እንግዲህ ቢስማር ማር ነው የሚመስለው ቡለን ማለት ነው። እዛ ውስጥ እንግዲህ ካሜራ አለ። ከባድ ነው። የማጠብቁት ነገር ሁሉ ካሜራ ሁኑ ስታገኙት ይከብዳል። ሶስተኛ እንግዲህ የሀማም ላይ ነው፣ ሸዋር መውሰጃው ላይ የሚያስቀምጡታል ከላይ የትኛውን ቦታ ላይ ይቀመጣል? ጥራቱ እንደ ሲያሳይ ጥራቱን ተመልከቱ። ህስብ ያላውን አመል ቢሆን በቃ ያልጠበቃችሁት ነው የምታገኙት። እዚህ ጋር ደግሞ ከሽፍ ጃሂዝ ነው የሚለው ይሄ ነገር ቤት ተከራይታችሁ ውጭ ለምትኖሩ ብትገዙት ይሄ እንደ መብራት ነው። የት ካሜራ ተደብቆ እንዳለ ያወጣል። ካሜራውን ሲያገኘው ያወጣል። ልክ በስልካችን የምናወርደው ሂድን ካሜራ የሚለው እሱ የፈለግንበት ነው። ልክ ይሄም እንደዛ ነው። አዲስ ቤት ስትገቡ ማንኛውም ሰው ጊዜ አስፈርቷል እና ይሄን ነገር ደሳችሁ ብትገቡ አሪፍ ነው። ሁለተኛ ካሜራ መክፍያ አለ ሽክል ፊሽ ጅዳሪ ነው የሚለው የተደበቀ ካሜራ ለማየት ግድግዳ ጋር ነው የሚለው እዚህ ጋር መራ ይገርማችኋል። ተኩም ማርያም የኒሞሪ ይራሱ አለው በጣም ከባድ ነው። በጣም ይሄ ደግሞ ልክ ላይ እንደገመር ገመር ነገር ናት። በጣም ትንሽ ናት። የካሜራ ነው ብሎ ማሰብ ከባድ ግን ነው። እና እነዚህ ደግሞ ዋጋቸው በጣም ርካሽ ነው። ዋጋቸው በጣም ርካሽ ነው። አንዳንድ ህዞቼ ከሸን ላይ እየጠለቡ ነው። ባሎቻችን ቤት ናቸው እኛ ስራ ቦታ ነን ምናምን ስልክ እኛን ሳያውሩ ከስልካቸው ጋር ነው በማለት ብዙዎቹ እንዴት እንደሚጠለብ አሳይ ምናምን ያሉ ተራ እየገዙ ነው። ብዙ ህዞችና ወንዶች አስቡበት። ከመዳም በላይ የእኛ ሀበሻ ተማረዋል። ኑሮ ሰልችቷቸዋል። ስለዚህ እንደዚህ እንደዚህ አይነት ነገሮችን እያሰቡ ነው። ይህኛው ደግሞ ምንድነው? ካሜራ መክፍዬ አለሽ ሰዓት ነው የሚለው ተመላን ባዕድ ከሩቅም መከታተል የሚቻል ነው የሚለው ሰዓት ነው የሚመስለው። የትኛውን ቦታ ሆና መዳመሽ ልትከታተልች ትችላለች። እንደዚሁ ባሎቻቸው ቤት ለሚሆኑ የመዳም ቅመሞች በዱባይ እና በሳውዲ የሚኖሩ ቤት ውስጥ አስቀምጠው እንግዲህ ስራ ቦታ ሆነው ባሎቻቸውን እየተከታተሉ ነው። ዘመን ተቀየር። ሴት ልጅ የምትታለልበት ዘመን አብቅተዋል። እራሳቸውን የሚጠብቁ ሴቶች እየበዙ ነው። ፈጣሪ ይጠብቀን። ይህ ገላም ነው። ይሄ ባለፈው ቪዲዮ ላይ አይታችሁታል። እስክሪብቶ ነው የሚመስለው የነመዳ መሮጅ ጋር ይቀመጣል። የሚኪያጃቸው ጋር የሚቀመጠው ብያቸዋለሁ። የሜካፕ ዕቃ ወይም ደግሞ በአባ እስክሪብቶ አድርጎ ዚች ጋር ሰካ አድርጎ ይውላል። በተወከላላላፈ ሀስቡክ ይሄኛው ደግሞ ቢፕ የሚለው ይሄ በጣም ቆንጆ ነው። ምንድነው ሰማአ መክፍዬ ነው። ይሄ ያላያችሁት ነው። በድምጽ ነው ይሄ። ጆሮዋ ላይ መዳም ታረግና አንቺ የምታወሪው በሙሉ ሰማላይ ሞተር ጀመም ሶት አለው። ለምሳሌ እኔ በአማርኛ ነው ማወሩ ለሷ በአረብኛ ይነግራታል ማለት ነው። ብዙ አይነት ቋንቋዎችን ሙታርጀማ ያደርጋል። ቴክኖሎጂ ያትላላችሁ። ይሄኛው በፊት ያሳዩቸው አይነት ነው። ይሄ ደግሞ ፊሽ ነው፣ ግን በጣም ትንሽ ናት። እንደ መጀመሪያው አይነት የጀዋል የሻሃን ማለት ነው። ይህ ስልካችሁ ቻርጀር፣ እንግዲህ ስልክሽ ቻርጀር አድርገሽ አንቺ ሌላ ነገር ሳያለች መዳም ታያለች። የክፍልሽ አለ መዳም ናት። ሰጠች መዳሞች የሚሰጧችሁን ቻርጀር እና ስልክ ፈትሹ።

መቅሰላው ላይ ሽፉ ካሜራዋን የት እንዳለች ከፍት ስታደርጉት አይቶ ይሄ ችግር የለም፣ ማልሽንዝ ቤት ገብቶ እጁን እንድታጠበ ነው። ስትዘጉት ይዘጋል። እንግዲህ ኮርሲውም ላይ ያለ መፈተሻ በመፈተሻ ሲፈትሹ ነው ይን ያገኙት። እንግዲህ የሀገር ልጆች ፈተወከል አላላፈው በጣም ትንሽ ናት። መጀመሪያ እናዛየዋቸው አይነት ናት ግን ምን ያህል ትንሽ እንደሆነች በጣም ከባድ ነው። ጥራቱ ደግሞ ውድን ላንጎ ነው የሚያሳየው። መኪና ላይ መኪና ላይ ደግሞ በጣም ትልቅ የምትሰሩት የሀገር ልጆች ትልቁ ስንታችሁ፣ መኪና ላይ በሰዋግ የምትንቀሳቀሱ መተራ አሁን ላይ ልጆቻቸውን ሴቶች ከሆኑ ወንዶች፣ ጧት ተነሰች ትምህርት ቤት አብረሽ ታለሽ እና ትመለሻለች። ለምንድን ነው ወንድም ሆነ ሴትም ጾታዊ ትንኮሳ ያደርሱባቸዋል። ልጆቻችን ከዛ ይፈራሉ፣ በማለት ካሜራ ራሱ እያለ ካሜራ መኖሩ ለልጆቻቸው ስለማይነግሩ አንቺ ከሰዋቡ የምትሻይ ስለሆንሽ አብረሽ ትሄጃለሽ፣ ወይም ልጁን አድርሰሽ ትምህርት ቤት ስትመጡ ትፍታሁል ሀዲስ አንቺና ሰዋቡ ወሬ ትጀምራለሽ። ከሰዋቡ መዳም እንደዜናት መዳም በብዛት የሚያወሩት ደግሞ ስለ መዳም፣ ሀብታሞች ናቸው፣ ደሃ ናቸው፣ ችጋራም ናቸው። ይሄን ይሄን ነው፣ አታውሩ። ምንም ነገር አታውሩ። ሀታ እናት ቤት ስትሄዱ ስለ ሴትዮሽ ለእናትየዋ ሰራተኛ አትናገሪ። እናት ቤት እየሰራሽ አትናገሪ። ይ ምንም ከሉ ሳሜት ማውራት ከፈለግሽ ስለ መዳምሽ፣ መዳሜ ጥሩ ናት፣ ቆንጆ ናት። ባትሆንም እኮ ቤት እያቃጠለችሽ ሆ ግን ሰው ቤት ስትሄጂ የሚያውቋት ሸቃሎች ጋር ስትሄጂ፣ ሰው ከሬን በምን ጉዳይ ከስራ ቦታው ላፈናቅለው ነው የሚሉት። ላፈናቅለው በማማሪፍ ኩል ዋህድ ያፍድ ርዝቁን ነው የሚበላው የሰው ልጅ ነገር ግን ነው ፊ በአደና ሰላ ክፊነ ሸርሆ የሆነ ፊትና ነው የሚፈልጉት። በምን ጉዳይ ከዛ ቤት እናስወጣ፣ ያንችን ርዝቅ እኮ አትበለው እና እንደዚህ ነው ካሜራ የምትፈሩት። ፈጣሪን ፍራንች ካሜራ ይላሉ። አኪድ ፈጣሪ ሽልም አትፈር ያለሽ አኪድ ነው። ግን እኔ እየፈራ ያለው ትነግራችኋለሁ። ሸባቦች ልጆች ካሉ የናንተን ቪዲዮ አሳልፈው ሊሰጡ ይችላሉ። መዳም ልጄን በስነ ስርዓት አሳደግኩ ትላለች። ጠይብ መዳምም አትፈልግም። ነገር ግን ፊ አንዳንድ ልጆች ሀታ ቤተሰቦቻቸው ጥሩ ናቸው፣ የኔ ልጅ የሚሏቸው በጓደኛ ምክንያት የተበላሹ ብዙ ልጆች ይኖራሉ። እና ራስን መጠበቅ ከብዙ ነገር ይከላከላል። ስተወዛትኩሞላ እወዳችኋለሁ። በጣም ይጠብቃችሁ። ስለተከታተላችሁኝ ከልባ አመሰግናለሁ። የቪዲዮ ብዙዎችን ይጠቅማልና ሸር እያደርጋችሁ የሀገር ልጆች እወዳችኋለሁ። ሰላም አለይኩም ወረህመቱላሂ ወበረካቱህ أتمنى أن تكونوا في تمام الصحة والعافية لا تنسوا الإعجاب بالفيديو